ስታፈቅር ፍቅር ሲይዘህ ሌላ ሰው ትሆናለህ። ብለህ የማታውቀውን ትላለህ፣ አድርገህ የማታውቀውን ታደርጋለህ። ለራስህ እስኪገርም ድረስ በጣም ፈሪና አዛኝ ትሆናለህ። ታዲያ ፍቅር ንጉስን ከዙፋኑ ያስወርድ የለ? ይህ ምኑ ይገርማል ልትሉ ትችላላችሁ። የሚያስገርመው ነገር ይህንን ሁሉ ስታደርግ እነዚህን አራት የሴቶች ሚስጥሮች ባለማወቅህ፣ ስታፈቅር በሰራኸው ስህተት የምትወዳትን ሴት ማጣት እኮ። ወንድሜ የፍቅር ስሜት በጣም ከባድ ነው። ከዛ በላይ ከባዱ ግን ምን እንደሆነ ታውቃለህ? ያፈቀርካትን ሴት በአንተ ስህተት ማጣት! ዛሬ የፍቅር ህይወታችሁን ሙሉ በሙሉ መቀየር የሚያስችላችሁን ሚስጥር እነግራችኋለሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እስከመጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ሀሳብ ተመልሼ መጥቻለሁ። ለናፊዳር ቲዩብ አዲስ ከሆናችሁ ሰብስክራይብ የምትለውን በመንካት ቤተሰባችንን ተቀላቀሉ። እኔ ናፊዳር ቤን። ስለ ፍቅር እናወራለን፣ እንመካከላለን። በተለይም ደግሞ የእኛን የሴቶች ሚስጥሮች እዚህ ቻናል ላይ ትሰማላችሁ። ዲዩ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። እንጀምር። ብዙ ጊዜ ምንድነው የፍቅር ግንኙነት ትጀምራላችሁ። ብዙ ሰዎች የፍቅር ግንኙነት ውስጥ ይገባሉ። ከዛ የተወሰነ ጊዜ ይቆይና ይቋረጣል ፌል ያደርጋል ማለት ነው። ከዛ ደግሞ ድጋሜ ሌላ የፍቅር ግንኙነት ውስጥ ይገባሉ። አሁንም ፌል ያደርጋል ይቋረጣል። ይሄ ሁሉ በሚሆንበት ጊዜ ችግሩ ያለው ከእሷ ጋር ነው በቃ ሴቶች አይታመኑም፣ በቃ እንደዚህ ሆና፣ በቃ እኔ የሚል ነገሮችን ነው የምታነሱት ብዙ ጊዜ ማለት ነው። እውነት ለመናገር እናንተ አልተቀየራችሁም። ከአንዱ የፍቅር ግንኙነት ወደሚቀጥለው የፍቅር ግንኙነት በምትገቡበት ሰዓት ላይ ያልተቀየራችሁበት ነገር ስላለ የምትመርጧትም ሴት ልክ እንደ ትናንትና ነው አይነት ሴት ናት። ጀስት መልኳ፣ ፊዚካል አፒራንሷ ሊቀየር ይችላል እንጂ በቃ መስፈርታችሁ ተመሳሳይ ነው። ለዛ ተመሳሳይ ሩቲን ነው የሆነው። በቃ ትገባላችሁ፣ ታዩታላችሁ መጀመሪያም ይዛችሁ የምትገቡት ማይንድ ሴት አለ፣ በቃ ሁሉም እንደዚህ ናቸው፣ እንደዚህ ይሆናል፣ ከዚህ በኋላ እንደዚህ ያደርጋሉ ምናምን የምትሉት ነገር ይኖራል። በቃ እነዚህ ሁሉ ተደምረው ፌል እንዲያደርግ ያደርጉታል ማለት ነው። ለዛ በጣም ጥሩ የሆነ መፍትሄ ነው ይዤላችሁ የመጣሁት። እነዚህን ቀጥሎ የምነግራችሁን አራት ነገሮች ካወቃችሁ እንደዚህ አይነት ፌል የማድረግ ሩቲን ውስጥ አትገቡም። ይልቁኑ ምን ማድረግ እንዳለባችሁ አውቃችሁ የወደዳችኋት ያፈቀራችኋትን ሴት በፍቅር ማሸነፍ ትችላላችሁ። እስከመጨረሻው ተከታተሉኝ። የመጀመሪያው ነገር ማወቅ ያለባችሁ ለሁሉ ነገር መፍትሄ መስጠት እንደሌለባችሁ ነው። ምን እያለች ነው? ናፍዳር ዳር እያላችሁ ነው አይደለ? የሆነ ችግሮች ሲገጥሙን የሆነ ነገር አሳለፍን ብለን እኛ ሴቶች መጥተን ስንነግራችሁ በቃ እንደዚህ እንዴት አይነት ከባድ ቀን መሰለ ያሳለፍኩት፣ እንደዚህ ሆኖ እንደዚህ ተፈጥሮ፣ ታክሲ ላይ እንደዚህ ገጥሞኝ፣ አለቀይ እንደዚህ ብሎ አናዶኝ፣ ትምህርት ቤት አስተማሪው እንደዚህ ብሎ ምናምን የሚሉ በቃ ከባድ የሆኑ ነገሮችን አምጥተን ስንነግራችሁ መፍትሄ ፈልገን ብቻ አይደለም በቃ እንድትሰሙን ነው በቃ እንደዚህ አይነት ሁኔታ ውስጥ ነበርኩ። እንደዚህ ተሰምቶኛል። እንደዚህ ከፍቶኛል። እንደዚህ ደብሮኛል። በዚህ ምክንያት እንደዚህ ሆኛለሁ፣ ደክሞኛል። እነዚህን ስሜቶቻችንን መተንፈስ እንፈልጋለን። ልክ ስንተነፍሳቸው ወይም ደግሞ ስንናገራቸው ይቀኑናል። ላይክ ችግሮችን የምናቃልልበት ወይም ደግሞ ችግሮችን ከአይምሯችን የምናወጣበት መንገድ በመናገር ነው። የኛ የሴቶች ማለት ነው ለምንወዳቸው በዙሪያችን ላሉ ሰዎች የተሰማንን ስሜት የገጠመንን ነገር በመናገር ሪሊፍ እናገኛለን። በቃ ይቀለናል፣ ችግሩ እንደተፈታ ፊል እንድናደርግ እንሆናለን። አንዳንድ ጊዜ የተለየ ችግር ተፈጥሮ ላይሆን ይችላል፣ ግን ያንን የተሰማንን ስሜት ቫሊዴት እንድታረጉት እንፈልጋለን። ለምሳሌ ከሆነ ሰው ጋር ፀብ ውስጥ ከነበረች፣ ለምሳሌ በጣም ከባድ ቀን ካሳለፈች፣ ከደከማት በቃ መንገዱ እንደዚህ ስመጣ እንደዚህ ደክሞኝ እንደዚህ እንትን ብሎኝ በቃ አንተ ምታስበው በዛ ሰዓት ምንድን ነው እንዴት ነው ከዚህ በኋላ እንዳይደክማት ማድረግ የምንችለው በየትኛው መንገድ ብትሄድ ይሻላል እንደዚህ ብትሆን ይሻላል እዚህ ጋር ሄጅ ልቀበላት ወይ እኔ ምናምን ነው የምታስበው አንተ ማለት ነው በእርግጥ ይሄ የወንዶች ማይንዳችሁ የሆነ ፕሮብሌም ሶልቨር ብላችሁ ስለምታስቡ ቶሎ ወደ መፍትሄ ወደ መፍትሄ ወደ መፍትሄ ነው የምትሄዱት ገና ንግግሯን አውርታ ሳጨርስ ለምን በእንደዚህ ዞረሽ በእንደዚህ ብትመጭስ አይደክምሽም ነበር እኮ ለምን እንደዚህ አትጠቀሚም ነበር ወይ ለምን እንደዚህ አትሁም ነበር ወይ ለምን እንደዚህ አታረጊም ነበር ከዚህ በኋላ እንደዚህ ነው ማድረግ ያለብሽ ምናምን የሚሉ ሶሉሽኖችን ሰጀስት ማድረግ ትጀምራላችሁ ማለት ነው። ገና አውርታ አልጨረሰችም። እሷ እንድትሰማት ነው የምትፈልገው። በቃ አስጨርሳት ሀሳቧን። ከዛ ደግሞ ስትሰማት በጣም ደግሞ ነበር፣ እንደዚህ ሆኖ ነበረ፣ በቃ ይገባኛል፣ እረዳሻለሁ እኮ፣ በጣም አድካሚ ቀን ነበር አይደለ? ምንድ ነበር የተሰማሽ እዛ ውስጥ ሆነሽ? ከዛስ ምን ተፈጠረ? ምናምን እያልክ በደንብ አድርገ ቫሊዴት አድርገ ስሜቷን በቃ ሶል አባውት ኢሞሽን ስለ ኢሞሽን ነው በቃ እንደዚህ ተሰምቶኛል እንደዚህ ሆኛለሁ ምናምን ስትል ያንን ኢሞሽን ቫሊዴት ማድረግ ትርጉም መስጠት መረዳት ነው። በቃ ከዛ በኋላ ትረሷዋለች። በቃ ኦሬዲ ከአይምሯ ውስጥ ወጣ ማለት ነው። አይምራ ውስጥ ነበረ፣ ረብሿታል፣ አስጨንቋታል፣ መናገር ትፈልጋለች አንተ ግን ታጓርጣት አለ። ለምን እንደዚህ አታረጊም? ለምን እንደዚህ አትሆኝም? ከዚህ በፊት ይመስለኛል ነግሬያችኋለሁ። አንድ አማካሪ እንደዚህ ባልና ሚስት ሆነው መጥተው ሚስቱ ሁሌ እየመጣች ከአለቃዋ ጋር ያለውን ነገር ትነግሯለች። እንደዚህ ሆኖ እንደዚህ ተፈጥሮ ከዛ የሆነ ሶሉሽን ይፈጥርና፣ ይላታል እንደዚህ አድርጊ፣ ሄደሽ እንደዚህ አድርጊ ይላታል። አሁንም በማግስቱ መታ እንደዛ ትሏች፣ እንደዚህ እንደዚህ አድርጊ ብዬሽ አልነበር ወይ? ይህን ነገር መፍታት አልቻልኩም ማለት ነው። ሲያስብ ይውልና የሆነ መፍትሄ አመጣው ብሎ ይነግራታል። በቃ እንደዚህ ነው ማድረግ ያለብሽ ከአለቃሽ ጋር ይላታል። ከዛ ፋይናሊ ከብዙ ጊዜያት በኋላ አልቻለም። የጋብቻ አማካሪው ጋር ሄዶ በቃ መለያየት እንፈልጋለን ብዙ ነገር አደረኩኝ ስራ ቦታ እንደዚህ ችግር አለ ትለኛለች ችግር ለመፍታት ደግሞ ብዙ መፍትሄ የሰጧት አልሆነም ስለዚህ በዚህ ምክንያት እንለያይ ደስተኞች አይደለንም ብሎ ይሄዳል አማካሪ ጋር ከዛ አማካሪ የሰጠው ነገር ምንድን ነው አንድ እድል ሞክር ይለዋል ምንም መፍትሄ የለም እኔ ያልሞከርኩት ነገር የለም ይለዋል በቃ ዝም ብላ አዳምጣት ይለዋል እና በቃ እስኪ ልሞክረው ብሎ ይሞክራል ማለት ነው ሲያዳምጣት ነገር ውስጥ ተስተካከሉ። በቃ እንዲያዳምጣት ሊፈለገችው ችግሩን እንዲፈታላት አይደለም፣ ካለቋ ጋር ያላትን ነገር እንዲያስተካክል የሆነ ነገር እንዲያደርግ አይደለም የፈለገችው ጀስ በቃ እንዲሰማት ነው። በቃ ስሜቷን እንዲረዳት አሀ አሁ ልክ ነው። በጣም ያሳዝናል፣ በጣም ይገርማል፣ በጣም ያስደስታል እያልክ አንተም ተጋብቶብህ የእሷን ስሜት አንደርስታንድ እንድታረግ ትፈልጋለች። ወንዶች ልክ ፍቅር ሲይዛችሁ የምትሰሩት እንግዲህ አንዱ ስህተት ይሄ ነው፣ መፍትሄ መፈለግ መፍትሄ መፈለግ መፍትሄ መፈለግ መፍትሄ መፈለግ የለባችሁም አይደለም። ሴት ልጅ መፍትሄ የምትፈልገው ነገር ሲሆን ትጠይቃለች ራሷ። አንተም ታውቃለህ ደግሞ በተደጋጋሚ የምታማርራቸው በተደጋጋሚ እንትን ለምትላቸው ነገሮች ሁሉ መፍትሄ መስጠት እንዳለብህ አይሰማ፣ ማዳመጥህ በጣም ትልቅ ነገር ነው። ሁለተኛ ኦርደር ጠብቅ አው ብዙዎቻችሁ፣ በቃ ወርደር ትስታላችሁ፣ ትቸኩላላችሁ። ሁሉ ነገር ኦርደር አለ። ሁሉ ነገር ቅደም ተከተላለሁ። ለምሳሌ ይህን ቪዲዮ ሳዘጋጅ መጀመሪያ መግቢያ ያለው፣ ከዛ አንደኛ ያለው፣ ከዛ ሁለተኛ ያለው፣ ሶስተኛ፣ አራት ነገሮችን ስለምነግራችሁ አራተኛ አለው። አንደኛ ብዬ አራተኛ ብል ያስኬዳል? ወይም ደግሞ ሁለተኛ ብዬ ከዛ መልሼ አንደኛ ብል ያስኬዳል? አያስኬድም፣ አይደለም። ምንም ነገር ቅደም ተከተሉን ካልጠበቀ እናንተም ለማየት ለመቆየትም የማይጋብዝ ነው የሚሆነው አደለ የፍቅር ግንኙነት ላይም ኦርደር አለ ትተዋወቃላችሁ ታወራላችሁ እኔ ብዙ ጊዜ ሪኮመንድ የማደርገው ወይ ጓደኝነትን መጀመሪያ መፍጠር ከዛ ደግሞ ሁለታችሁ የምትናበቡበት በቃ ጊዜ አለ የዛ ጊዜ ወደ ፍቅር ማሳደግ ከዛ በሂደት ወደ ትዳር ነው ይሄኛው ነው ትክክለኛ መንገድ ጥሩ የሆነ ፓዝ የሚበረታታው ሪኮመንድ የሚደረገውም ማለት ነው ግን የፍቅር ግንኙነት ላይም ደግሞ ራሱ ደረጃ አለው መጀመሪያ በደንብ የምትተዋወቁበት ዲፕቶክ የምታወሩበት ምናምን፣ እናንተ ወንዶች ግን ብዙ ጊዜ የምትሰሩት ስህተት ምንድነው? ዘላችሁ ፊዚካል ኢንቲሜሲው ጋር ትገባላችሁ። በቃ ቶሎ ብለ ልታቅፋት፣ ቶሎ ብለ ልትስማት፣ ቶሎ ብለ እጇን ልትይዝ ነው የምትፈልገው። ገና አላወካትም። ገና ኢሞሽናሊ ማች አላደረጋችሁም። በቃ ገና ብዙ ያላወራችሁ ነገር አለ። ግን በቃ ሄደህ ማቀፍ ሄደክ መሳም የምትፈልገው ማለት ነው። እንደዚህ በሚሆንበት ሰዓት ላይ እንዳይት እንደምታስብ ታውቃለህ። በቃ ልክ ሆነ እንደ ተራ ነገር እያየሃት እንደሆነ ነው ፊልም የምታደርገው ማለት ነው። በቃ ቶሎ ብለህ ዘለክ ማቀፍ ምናምን ነገር ላይ ስትሄድ በቃ በጣም ይወርድባታል። ለአንተ ያላት ነገር በቃ ለጊዜያዊ ነገር ነው። እንዲህ ፈለገኝ፣ ምን ሆኖ ነው ምናምን የምትትል ታደርጋታለህ። ይሄ ደግሞ የሚፈጥርባት በጣም ደባሪ የሆነ ስሜት አለ ስለዚህ ይሄ ፊዚካል ኢንቲሜሲ ጋር የምትመጣበት ጊዜ ኦርደሩን ይጠብቅ። ምንም ነገር በጊዜው ነው፣ ምንም ነገር በሰዓቱ ነው። በደንብ ተዋወቁ፣ ተግባቡ። ከዛ በኋላ እኮ በጣም ቀላል ይሆናል፣ ናቹራል ይሆናል። ከዛ በኋላ ስታቅፋት ናቹራል ይሆናል። ምክንያቱም ማነህ ታውቃለች፣ ምንድን ነህ ታውቃለች፣ ማናት ታውቃታለህ። ይህ ፊዚካል ኢንቲሜሲው ከጓደኝነቱ ልብ ለልብ ከመግባባቱ አይቅደም። በቃ ቅደም ተከተሉን አትሳቱ። የእውነት ብዙዎቻችሁ የምትሰሩት ስህተት ነው። በቃ ፈረስት ዴት ላይ ሄዳችሁ በቃ ንግርም የሚለኝ በእውነት በዚህ ምክንያት በጣም ብዙ ፌል ያረጋል። በጣም ብዙ ሪሌሽንሽፕ ያልተጀመረ፣ ገና በሂደት ላይ ያለ ፌል ያረጋል። ምክንያቱም እንደ ኦብጀክት እንዳየሀት ነው የምትቆጥረው ሴት ልጅ ገና በቃ ምንም በደንብ ሳታውቅ፣ ሳትግባቡ፣ ሳታወራት ይሄ ሴፍ እንደሆነች ሳይሰማት ከአንተ ጋር ሄደ እጇን ለመያዝ ሄደ ለማቀፍ ሄደ ለመሳን በምትሞክርበት ሰዓት ላይ ማቻ አያረግም

ይሁን እንደ ማንኛውም ነገር እንደ ማንኛውም ሰው ትሪት እያደረካት ነው የሚመስላት። እወቃት፣ መጀመሪያ ተረዳት፣ ስሜቷን ከዛ ናቹራል ነው የሚሆን። እነዚህ ነገሮች ሁሉ ናቹራል ይሆናሉ፣ ኖርማል ይሆናሉ። ምንም አይመስላትም፣ አትደነግጥም፣ አትፈራም። ምክንያቱም መጀመሪያ ኢንቲሜሽን እንዲመጣ አድርጋል። መጀመሪያ ልብ ለልብ ተግባብታችኋል። መጀመሪያ አውቀሃለች። ሶ ቅደም ተከተሉን አትሳቱ እባካችሁ፣ አትቸኩሉ። እውነተኛ የሆነ ትክክለኛ የሆነ የፍቅር ግንኙነት ወደ ትዳር የሚያድግ ሰላም የምታገ የምታገኙበትን የምትፈልጉ ከሆነ አትዝለሉ። በቃ አትዝለሉ። አቋራጭ ብሎ መንገድ የለም። በትክክለኛው መንገድ ሄዳችሁ ትክክለኛውን እውነተኛውን ፍቅር አግኙ። ሶስተኛ አጋር ወይም ደግሞ ፓርትነር እንጂ ፕሮጀክት አታደርጋት። ላይክ ፕሮጀክት አሁን ምንድነው የሚጀመርበት ጊዜ አለ፣ ከዛ ራን የሚያደርግበት ጊዜ አለ፣ ከዛ ደግሞ ያልቃል፣ ይጠናቀቃል ማለት ነው። የፍቅር ግንኙነት እንደዛ አይደለም። ይሄ የሆነ ጊዜ ይጀመራል። በቃሽ ያለች ይክ ምናምን በቃ ያለች ይ ከዋ በቃ ምናምን የምትለው አይደለም። ፕሮሰስ አለው። በቃ እስካለህ ድረስ እስካለህ ድረስ እንግዲህ ፓርትነር ማለት ላይፍ ታይም ነው አይደለ? አጋር ማለት ነው። ፓርትነሪ ፓርትነሪ ይባላል። አጋር ማለት ነው። የህይወቴ አጋር አጋር ማለት በቃ ሁሌ ከአንተ ጋር ያለ ማለት ነው ማያበቃ ማለት ነው። ሰፖርት ድጋፍ፣ ከምትተሳሰበው ነገር የማያበቃ ማለት ነው። ብዙዎቻችሁ ግን ሳይ እንደ ፕሮጀክት ነው የምትይዙት። በቃ የሆነ ጊዜ ይጀመራል፣ የሚያበቃበት ጊዜ ደግሞ ይኖራል። የሚያበቃበት ኢኔ ሴንስ ፎርማል የሆነ ብሬክ አፕ ምናምን ላይሆን ይችላል። በቃ ኢሚዲየትሊ እሺ ካለችው በኋላ በቃ ሁሉን ነገር ይጨረስክ ይመስልሃል። ኤፈርት ማድረግህን ታቆማለህ። በቃ ሌሎች ነገሮች ላይ ታተኩራለህ። ትኩረት ማድረግህን ትተዋለህ። እነዚህ ነገሮች ደግሞ የሚገድሉ ናቸው ፍቅርን። ልክ ፍቅር ሲይዝህ የምትሰራው ስህተት ይሄ ነው። ፍቅር ሲይዝህና እሷ እሺ ስትልህ ማለት ነው፣ በቃ ሁሉም ነገር ግፋ አድርገህ ትተዋለህ። በፊት ላይ የምትሞክረው ነገር፣ በፊት ላይ የምታሳያት እንክብካቤ፣ በፊት ላይ የምታሳያት ፍቅርን በሙሉ ወደታች ታች ታደርገዋለህ። ከዛ በዚህ ጊዜ ምን ይፈጠራል? እንዴ መጀመሪያ እንደዚህ ብሎኝ ነበር፣ ከዛ ተወኝ፣ በቃ አይፈልገኝም በቃ ፍቅሩ አለቀ፣ በቃ ምን አሚሉ ነገሮች ይፈጠራሉ። ፍቅር ላይፍ ታይም ስራ ነው አጋር ነው የምትሆናት። አጋር ደግሞ ሁሌ ያገቧል፣ ሁሌ ይመለከተዋል። በእሷ ህይወት ውስጥ የሚሆኑ ነገሮች ያገቡሃል፣ ይመለከቱሃል፣ ያስደነግጡሃል፣ ያስገርሙሃል፣ ይሰማሃል፣ ታሳዝንሃለች። በቃ ጥሩ ነገሮችን ትመኝላታለህ። ይህንን ደግሞ ማሳየት አለብህ። በነገራችን ላይ የፍቅር ግንኙነት ላይ ሴትም ወንድም እኩል ናቸው። መግቢያ ላይ ታይትሉ ላይ አይታችሁት ከሆነ ሴትና ወንድ እኩል ናቸው ነው የሚለው እኩል ናቸው። የፍቅር ግንኙነት ላይ ያላችሁ ሚና ያላችሁ ፓርቲሲፔሽን ሚና እንኳን ሳይሆን ያላችሁ ፓርቲሲፔሽን እኩል ነው። እኩል ፓርቲሲፔት ነው ማድረግ ያለባችሁ የአንዱ ፓርቲሲፔሽን ከበለጠ አይሆንም። ወደ አንዱ ካመዘነ አይሆንም። ያላችሁ ሚና፣ ሴት እንደ ሴት ያላት ሚና አለ፣ ወንድ እንደወንድ ያለው ሚና አለ ግን ኮንትሪቢዩት የምታደርጉት እኩል ነው። ኢኳል ነው። ሀምሳ ሀምሳ ፐርሰንት ነው ይዛችሁ የምትመጡት ለፍቅር ግንኙነቱ። እሷ ብቻ የምትንከባከበው የፍቅር ግንኙነቱን ለማሳደግ የምትሞክር፣ አንተ ሌላ ነገር ላይ የምታተኩር ነው አይሆንም። እንደዚህ አይሆንም። እኔ በቃ ስራ ለስራ አንቺ ፍቅራችንን ተንከባከብ ብሎ ነገር የለም። እኩል ነው የምታዋጡት። እንደ ወንድ ያለብህን ኃላፊነት ትወጣለህ፣ እንደ ሴት ያለባትን ኃላፊነት ትወጣለች። አንድ ላይ ሲመጣ ሙሉ ትሆናላችሁ አንድ ትሆናላችሁ ማለት ነው። ስለዚህ በተቻላችሁ መጠን የሆነ ያበቃ ነገር አታስመስሉት። ፕሮጀክት አይደለም፣ ላይፍ ታይም ነው። አብራችሁ የምታድጉበት የምትለወጡበት ነው። ያንን ደግሞ አንድ ላይ አድርጉት። እንደ ቲም አስቡ። እንደ ቲም አስብ። ላይክ እሺ፣ ካለች በኋላ ልክ ስታፈቅር፣ እሷም ስታፈቅርህ፣ እንደ ቲም አስቡ። አንድ ቲም ነን፣ ለጋራችን ምን እናድርግ፣ እንዴት ይሁን የሚለው ነገር ላይ በደንብ አድርጋችሁ ፎከስ አድርጉ። አራተኛ፣ ሁልጊዜም ጊዜም ተመራጭ እንደሆነች አሳያት እንዲሰማት አድርጋት። ትንሽ ሶስተኛ ላይ ነካክቸዋለሁ ግን ለብቻው ማምጣት ስለፈለግኩኝ ነው። ብዙ ጊዜ የሆነ ነገሮች ሲመቻቹ ነገሮች በቃ አጸጥ ያሉ ሲመስል በቃ አላ አደለ ሆነ። እንደዛ ፈልጋሃት እንደዛ ጨቅጭቃሃት ወይ ምናልባት ማለት ነው በቃ እንዴት ሆነክ እንዳገኘሃት ምናምን መጀመሪያ ላይ ያለውን ነገር ሙሉ በሙሉ ትረሳና በቃ ኖርማል ትሆንባለች፣ ትቀልባለች። ይሄ በጣም ትልቅ ስህተት ነው። በቃ ሁሉ ጊዜ መርጠሃት በአንተ ህይወት ውስጥ እንደገባች እንዲሰማት ማድረግ አለብህ። አሁን ብዙ ጊዜ ትዳር ላይ የሚገጥመው ፈተና ትዳር ላይ የሚያጋጥም ነገር ረጅም ከመሆኑ ጋር የተነሳ ማለት ነው ጊዜው የሚያጋጥመው ፈተና አንዱ ይሄ ነው። በቃ መርጠህ እንዳገባሃት ትረሳለ መርጠህ እንዳገባሃት ትረሳና ቀለል ስታደርጋት ምን ይፈጠራል? በቃ ይሁን ይደብራታል፣ ይከፋታል። በቃ ይሁን አለ አይደል። እንደት ነው ይሁን ነገር ተጠቅማችሁ በቃ ከዚህ በኋላ ጥቅሙ አያስፈልገኝም ሳይሆን በቃ ምንም እንደምንም ስትቆጥሯል። እንደዚህ አይነት ስሜቶች ይኖራሉ። ይሄን የምታደርገው ሆነ ብለህ ምናምን አስበበት ምናምን ከክፋት እንዳልሆነ ይገባኛል። ግን ደግሞ ሁልጊዜ እንደምታያት እንደምትመለከታት፣ መርጠህ ያገባሃት ሴት እንደሆነች ላይክ በትዳርም ከሆነ ማለቴ ነው። የፍቅር ግንኙነት ላይም ከሆነ መርጠሃት እንደሆነ ከሌሎች ከብዙ ሴቶች እሷን መርጠህ እንደሆነ እንዲሰማት ማድረግ አለብህ። ልክ መጀመሪያ ላይ እንዴት ነው ስትንከባከባት የነበረው አይደል? ያንን ሁሉ እርግፍ አድርገህ ቶታሊ እንደ ኖርማል ማየት ስትጀምር ይሄ ችግር ውስጥ ያላችሁ ስታስመስል በቃል አይደለ፣ ይሄን ለምን አደረግሽ? ይህ ለምን እንደዚህ ሆነ? በራስ መተማመኗን ለማሳጣት ስትሞክር እነዚህ ሁሉ ነገሮች ፍቅርን የሚገድሉ ናቸው። ስለዚህ በተቻለ አቅም ሁል ጊዜ የመረጥካት ያቺ ሴት እንደሆነች እንዲሰማ ታደርጋት። ለራሷ ማለት ነው በቃ ዕድለኛ ነኝ አንቺን በማግኘት በቃላቶችም ከዚህ በፊት የሰሯቸው ብዙ ቪዲዮዎች አሉ። በቃ በቃላቶች በመንገር በጣም ቀላል የሆኑ ቃላቶች ናቸው። በጣም ቀላል ነገሮች ናቸው። በለተለት ህይወታችን የምናደርጋቸው በጣም ቀላል ሜሴጆች ናቸው መላክ የምንችላቸው፣ ግን እሷ ውስጥ የሚፈጥሩት ትልቅ የሆነ ስሜት አለው። ዛሬም እንደምትፈልጋት ዛሬም ዛሬም እንደምትመለከታት ዛሬም እድሎች ቢኖሩ እሷን እንደምትመርጥ እንድታሳያት ትፈልጋለች። ይህ ምን ያደርጋል? ከሌሎች ሰዎች ሲመጣ አቴንሽን ሊመጣ ይችላል፣ አድናቆት ሊመጣ ይችላል፣ አደለ ምንም እንዳይገርማት ምንም እንዳይደንቃት ያደርጋል። አንተ ግን የሆነ ጊዜ ላይ ብለህ ከዛ ከሆነ ጊዜ በኋላ ከአቆም ከውቶታ ላይ የሆነ ሰው ሲኖር ድንግጥ ልትል ትችላለች። ያ ነገር ኖርማል እንደሆነ እንደምትወዳት እንደምትፈልጋት በእሷ ደስተኛ እንደሆንክ እንደምታምር ያላትን ጥሩ ኳሊቲዎች እያነሳ ልትነግራት ይገባል እነዚህን አራት ነገሮች ባለማድረግ ብዙዎቻችሁ ፌል ታደርጋላችሁ የፍቅር ግንኙነት ውስጥ ትጀምራላችሁ እሷ እሺ እንድትል ማድረግ ሌላ ታሪክ ነው ከዛ በኋላ ግን እሺም ብላ በብዙ ውጣ ውረድ እነዚህን ነገሮች ባለማድረጋችሁ ምክንያት ፌል ያደርጋል የፍቅር ግንኙነቱ ከዛ ደግሞ ድጋሜ ሌላ ሰው ጋር ትሄዳላችሁ መልሶ ፌል ያደርጋል ሪዝኑ ይሄ ነው እናንተ እነዚህን ነገሮች ማድረግ ስትችሉ የምትመርጡትም ሰው ማይንድ ሴታችሁም ታደርጓቸውም ነገሮች የፍቅር ግንኙነቱን እንዲቀጥል ያደርጉታል ማለት ነው ስለዚህ እነዚህን ተግብሯቸው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላርጋችሁ፣ ሰብስክራይብ በማድረግ የዶን ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አረጋችኋለሁ። ቻው